ኪነ ጥበብ ህዝብን ለአንድ ለተፈለገ ዓላማ የማሰባሰብ ኃይል አለው። ስነ ቃል እየደረደሩ የግብርናን ሥራ መከወን፣ በጋራ እያዜሙ በደቦ ቤት መገንባት፣ እያንጎራጎሩ እህል መውቀጥ፣ በዜማ ልጅ ማስተኛት፣ ከፍ ሲል ደግሞ ፍቅርን በሙዚቃ በቲያትርና በስዕል ማቅረብ ተችሏል። ከሙዚቃ አቀናባሪዎች ጎራ ከፊት የሚሰለፈውና በርከት ያሉ ሙዚቃዎችን ያቀናበረው ካሙዙ ካሳ ኪነ ጥበብ የማነሳሳት ትልቅ ጉልበት አለው ይላል። ካርታ አንጻር እንግዲህ ያው እኛ ብዙ ሰርተናል። ወላይታ በሙዚቃ ብዙ ተሰርተዋል። እስከ ዛሬ ግን ትኩረት አላገኘም፣ ክብር አላገኘም። ያው ከዚህ በፊት ባሉት አመራሮችም ብዙ ያያናቸው ነገሮች አሉ፣ ክስተቶች ነበሩ። አሁን ግን የማሳስበው ነገር ምንድ ነው፣ አርቱ በጣም ሊከበር ይገባል። አርቲስቶች በጣም ሊከበሩ ይገባል። ትኩረት ሊሰጠው ይገባል። ትኩረት ተሰጥቶ ደግሞ አርቱ መሳሪያ ነው። ዝም ብሎ አንድ ሰው ዝም ብሎ ንግግር ከሚያደርግ ይልቅ በሙዚቃና በጥበብ ሌላ በኪነ ጥበብ መንገድ ቢነገረው ሰው የተሻለ ነገር ማድረግ ይችላል። ለውጥ ለማምጣት አቋራጭ መንገድ ነው። ስለዚህ ለዛም ይሆናል፣ ለጦርነትም ይሆናል፣ ጦርነትም ተነሱ ለማለት ለሀገር ይጠቅማል፣ ሰውን ለማስታረቅም ይሆናል፣ ለሰላም ይሆናል፣ ለዚህ ማህበራዊ ጉዳይ ይሆናል። ስለዚህ ሙዚቃ ደግሞ ወላይታ በጣም ትልቅ አቅሟ ነው። ጊታሩን እንደ ልቡ የሚያናግረው ዘውዱ በቀለ በሙዚቃ ሀሳቤን ስገልጽ ደስ ይለኛል ይላል። እሱ በይበልጥ የሚታወቅበት የወላይትኛ ሙዚቃ ስሜትን ከፍ ባለ መንገድ ለመግለጽ ያመቻል ባይ ነው። ሆኖም ተወልዶ ባደገበት አካባቢ ለሙዚቃ የሚሰጠው ቦታ ቀንሶ አግኝቸዋለሁ ይላል። ትንሽ የእኛ አካባቢ ለሙዚቃው የሚሰጡት ግምት ትንሽ ያነሰ ነው ያየሁት። እንዲሁም አንድ ጊዜ እኛ ምን አደረግን በኮሚሽነር ፍስሐ አሉ በእሳቸው አማካኝነት አንድ ትልቅ ማህበር የወላይታ ሙዚቀኞች ማህበር መስርተናል። በዛም ማህበር ስለ ሙዚቃችን፣ ስለ አንዳንድ ነገር እዚህ ቢሮውም እየገቡ የኛ ልጆች እዚህ የኛ ኃላፊዎች ያሉ የማህበሩ መስራቾች በሚጠይቁበት ስረ ትንሽ አቀባበላቸው ትንሽ ያነሰ ነው። እንደገና ደግሞ እዚህ ጥናት ላይም ሲያጠኑ ስለ ወላይታ ሙዚቃ ሲናገሩ ማላየዋቸው እና ወላይታ እኛ በሙዚቃ ነው የምንታወቀው፣ ባህላችን ነው የኛ ወላይትኛን ራፕ በማድረግና በፈጣም ቤት በመጫወት የሚታወቀው ቡንጌ ቡሩንጄ ኪነ ጥበብ ማህበረሰብ መገንቢያ መሳሪያ እንደሆነ ነው የሚገልጸው። ሙዚቃ ምን መሰለ፣ ሙዚቃ ባህል፣ ኪነ ጥበብ የሚባለው የማህበረሰብ ግንባታ ዋና መሳሪያ ነው። ሰይ ቤት ለመስራት አሁን ማገር፣ ምሶሶ፣ መሪ በጣም ታመጣለ አይደለ? በባህላዊ አሰራር ወፍቾ ነው ማሰሪያው ሱሳ። እሱ እስካልገባ ድረስ እነዚህ ሁሉ የተሰበሰቡ ነገሮች አይጣበቁም። ስለዚህ አርት ኪነጥበብ፣ ጥበብ ምንድን ነው? የማህበረሰብ መገንቢያ መሳሪያ ነው። ህብረተሰብ ካልተገነባ ምንም አታመጣም። ህብረተሰብ በስነ ልቦና፣ በታሪኩ፣ በውቅሩ፣ በማንነቱ ካልተገነባ፣ ጠንካራ ህብረተሰብ ካልተገነባ፣ አንተ ምንም ልታመጣ ትችል። ማህበረሰብ ህብረተሰብ፣ አገር፣ አካባቢ መገንቢያ ዋና ማጣበቂያ ነው። ከዛ በኋላ አንተ በራስ መተማመንን የገነባ ዜጋ፣ ማንነቱን ጠንቅቆ ያወቀ ዜጋ፣ በባህሉ በሙዚቃው የተገነባ ያደገ የተቀረጸ ዜጋ ምንም ራሱ ይፈጽማል። ራሱ ምርታማ ነው፣ ራሱ ውጤታማ ነው፣ ራሱ ልማታዊ ነው፣ ራሱ አገር ወዳድ፣ ራሱ አልሚ ነው የሚሆነው። ተሻጋሪ ስራዎች እንዲሰሩና በአንድነት ከፍ ባለ ደረጃ ሙዚቃን ለመጫወት የሚያስችል ማህበር መመስረቱን የሚያነሳው ካሙዙ መንግስትም ይሁን ማህበረሰቡ ኪነ ጥበብን ማገዝ እንዳለበት ጥሪ ያቀርባል። እኔ ማሳስበው አመራር ላይ ያሉ ሰዎች ለሙዚቃው፣ ለሙዚቀኞቹ፣ ለሌሎቹ በአጠቃላይ ለኪነት ትኩረት እንዲሰጡ እንዲያበረታቱ። ሌላው ደግሞ እኛ ያቋቋም ነው አለ ዳሞት ቱሳ የሚል የወላይታ ሙዚቀኞች ማህበር ነው። ይሄ በጣም ትልቅ ዓላማ ይዞ የተነሳ ማህበር ነው። ስለዚህ ይህን ማህበር ባሉት ባላቸው ነገር ሁሉ በገንዘብ፣ በተለያዩ ነገሮች ማገዝ ያስፈልጋል። ከታገዘ ደግሞ ትልቅ ዓለም ላይ ለውጥ ሊያመጣ የሚችል ዓለም ላይ የዞርን ወላይታን ባህል ለሌሎች ማስተዋወቅ ወላይታንም ማስተዋወቅ የሚችል ለቱሪዝምም ብዙ ለብዙ ነው የሚጠቅም ነገር ስለሆነ እዚህ ላይ መንግስት ትኩረት ሰጥቶ ይህን ነገር ቢያግዘን ብዬ በዚህ ላይ አሳስብ ወዳለሁ። መምጣት ያለበትን ያህል ለውጥ በወላይታ ኪነ ጥበብ ላይ አልታየም የሚሉት ዘውዱ በቀለና ቡንጌ ቡሩንጄ ይህንን ዘርፍ ለማገዝ አሁንም አልረፈደም ይላሉ። ቋንቋ በጣም ለሙዚቃ ራሱ አመቺ ነው። ስለዚህ ይህንን ነገር የበላይ ያሉት ሰዎች ከህዝብ ጋር እንዲገናኙ ራሱ አርቱን ያ ሙዚቃውን መጠበቅ አለባቸው። ምክንያቱም አገናኝ ድልድይ ሙዚቃ ነው። ሙዚቃ ሁሉን ነገር እነሱ አሁን እዚህ አንድ ሶስት ቀን ሁለት ቀን የሚያወሩትን ነገር እኛ በአስር ደቂቃ ውስጥ ማሰረጽ እንችላለን ለህዝቡ። ስለዚህ ሙዚቃ ከባድ ሀይል ፓወር አለው። ሙዚቃ ጥበብ ነው፣ ትልቅ ጥበብ ነው። ይህን ጥበብ ደግሞ መደገፍ አለባቸው። ከዚህ በላይ አስተዋጽኦ እንዲያመጣ ኪነ ጥበብ ወላይታ ላይ መከበር አለበት። ይሄን የሚመለከተው የዞኑ መንግስትም ማንም ማንም ማንም ህብረተሰቡማ ሊሰማ ሊያቅ ይገባል እድገትና ልማት ብልጽግና ለኢትዮጵያም አንድነት ከፍታ የሚያበረክቱ መልካም የሆኑ ጠንካራ ጠንካራ ስራዎችን በግላችንም በማህበራችን በኩል መስራቱን እንቀጥላለን። ወላይታን በኪነ ጥበብ በኩል በተለይ የመደገፉ ነገር ይቀጥላል። የወላይታ ተወላጆችን ባሰባሰበው በአንድነት የራስን ሚና ለመጫወት ቃል በተገባበት መድረክ የተገኙት የኪነ ጥበብ ባለሙያዎቹ ካሙዙ፣ ዘውዱና ቡንጌ መድረኩ ይበልጥ ለመስራት እንዳነሳሳቸውም አልሸሸጉም።